እንዴት ናችሁ? ዛሬ የማሳያችው ኮሚቴ ጋር አሪ ፔሪዋርድ የሚባል አፕሊኬሽን አለ። ከሱ እሱ ላይ እንዴት ዶላርና የኢትዮ ቴሌኮም ካርድና የሳፋሪ ኮም ካርድ እንዴት እንደምትሰሩ አሳያችኋለሁ። ከዛ ቀጥታ ወደ አሪ ፔሪዋርድ አፕሊኬሽናችን እንገባለን። አሪ ፔሪዋርድ አፕሊኬሽናችን ከገባም በኋላ እንተንም ተነኩታላችሁ ከዛ ይከፍታል ከዚ በላይ ከላይ የምትዩት እኔ ባላንስ ስድስት መቶ አርባ ምናምን አለኝ ከዛ በሱ አሁን የምችለው አሁን ለምሳሌ እኔ በሱ የስምንት ብር ካርድ ማውጣት ይችላለሁ ዜሮ ነጥብ አንድ ሲዲቲ ማውጣት ይችላለሁ ወደዛው ላይቭ ነው ከዛ እሱ መስራት ይችላለሁ ሁለተኛ ከዛ ታስክ አንደኛ ጌም ምጮት ነው ፊዚካል ታስክ አለ እሱን በታይም ይሰጣቸዋል ዋን ቱ ፋይቭ ዴይ ቱ ኮምፕሊት ኢንድ ኦፍ ዘ ጌም ጌም ትጮታላችሁ። ከዛ የተለያዩ ታስክ ትሰራላችሁ። እነሱን በመስራት ነውም ሪዋርድ ፖይንት የምትቀበሉት እና ኮንተንቴ ከተመቸችው ቤቱን ሰብስክራይብ ላይክ ማድረግ እንዳይረሳ ሼርም እያረጋችሁ ከዛ ሌላ ቀጣይ እንደዚህ ነው፣ ስራው ይሄ ነው። ከዛ ቀጣይ፣ በቀጣይ ቪዲዮ ዊዝድሮ እያረግን ዋን ኤስዲቲ ዊዝድሮ እያረግን ወደ ባይናንስ ላይቭ ላይቭ ዊዝድሮ አል እያረግን አሳያችኋለሁ። ይመቻችሁ።